ምንድን ነው ያለው? በጣም አስቀይሜያቸዋለሁ፣ አስከፍቻቸዋለሁ። ለዛም ደግሞ ይቅርታችሁን እፈልጋለሁ፣ ከልባችሁ ይቅርታ እንድትሉኝ እፈልጋለሁ። እና እንገናኝና ይቅርታ ተቀበሉኝ ብሎ ቀጥሯቸው ነበረ። እነሱም ደግሞ ይሄማ አሪፍ ነገር ነው፣ እንኳን አንተ ይቅርታ ከልብህ ይቅርታ ከጠየቅ ያው የሰው ልጅ ደግሞ ታውቃላችሁ፣ ያጠፋል። ዋናው ነገር ደግሞ ይቅርታ ማለቱ ነው። እና የሰው ልጅ ደግሞ ይቅርታ ሲጠይቅ ያው ጥፋቱ ገብቶት ነው እንጂ ከመሬት ተነስቶ ይቅርታ አይጠይቃቸውም እና እነሱም ደግሞ ችግር የለውም ከይቅርታ በላይ ምንም ነገር የለም ብለው እንገናኝ ብለውት ነበረ እሱ እንግዲህ ያው ባዶ እጁን አልሄደም ስጦታ ገዝቶ በስጦታ ማሸጊያ አሻሽጎ ነበረ በቦታው እየተገኘው ማለት ነው እዛም ከደረሰ በኋላ በረጋች ላይ ከፎዚ ጋር ነው አብረው የሄዱት እና እዛም ከደረሰ በኋላ ምንድን ያለው፣ መጀመሪያ ይቅርታ ልታደርጉልኝ ስለመጣችሁ በጣም አመሰግናለሁ። ከልቤ ይቅርላለሁ እና ስጦታም ይዤላችሁ መጥቻለሁ። ይሄ ስጦታ የምንሰጣችሁ በልባችሁ ውስጥ እንድትረሱን አንፈልግም። ስለዚህ ይሄ ስጦታ እኛን እንድታስታውሱን ያደርጋል። እንደገና ደግሞ ያው ከልባችሁ ይቅርታ ስላደረጋችሁልኝ ለሱም ምናም ነው ብሎ ይቅርታይንም ስለተቀበላችሁኝ፣ እንደገና ደግሞ እኛ በልባችሁ ውስጥ እንድንቀመጥ እንድትረሱን ስለማንፈልግ ነው ይሄንን ስጦታ የሰጠናችሁ ብሎ እንግዲህ ሁለት የታሸገ በስጦታ ወረቀት በደንብ የታሸገ ስጦታ ለቡሪክ ሁለት ለፍቅር ደግሞ አንድ ሰጥተዋታል ማለት ነው። እንግዲህን እነ ፍቅርም ደግሞ በጣም ተደስተው አንደኛ ይቅርታ ስላላቸው እና ሁለተኛ ደግሞ ያው በልባችን ውስጥ በልባችን ውስጥ እንድታሰቡኝ ይፈልጋለሁኝ ይቅርታዬንም ስለተቀበላችሁኝም መቼም እንድተሰሱኝ ስለማልፈልግ ስላለ ይቅርታውን በደንብ ተቀብለው በዛ ላይ ስጦታውን በፍቅር ነበረ የተቀበሉት። ነገር ግን ስጦታው ሲከፈት ምን ቢሆን ጥሩ ነው? እንዳልኳችሁ ለቡሪክ ሁለት ስጦታ ነው የደረሰው። ስጦታው ሲከፈት ግን ስጦታው ሲከፈት አንደኛው ወተት ነው፣ ማማ ወተት ነበረ። ሁለተኛው ስጦታ ደግሞ ጥጦ ነበር። የህፃ ልጅ ጥጦ ነው የተሰጠው። እንግዲህ እና በሰዓቱ ፍቅርን በጣም ያሳቃት ስራው ማለት ነው እና እንዴት አስቦ እንደዚህ አይነት ነገር ሊሰጣቸው እንደፈለገ አላቀ ማለት እንዴት መጣለት የዚህ ያክል ተንኮል ተንኮል ጥግ ብየዋለሁ። እና ለፍቅር የተሰጣት ደግሞ መጫወቻ ነበር፣ የህፃ ልጅ መጫወቻ እንደዚህ የተሰነኩት ድምፅ ያወጣል። እና ያው እንደነገርኳቸው ይህንን ቪዲዮ ማለት ይህንን ስጦታ ከመስጠቱ በፊት ይሄ ስጦታ እናንተን ይወክላል፣ በዚህ ሰዓት ያላችሁበትን ሁኔታ ይወክላል ብሎ ስለነገራቸው በጣም ግርሟቸው ነበር፣ ለማየት በጣም ጓጉተው ነበር። ምክንያቱም እኛን የሚወክለን በዚህ ሰዓት ምን አይነት ስጦታ ሊሆን የሚችላል የሚለው ነገር በጣም ሰስሜን ሳርጓቸው ነበረ። ነገር ግን ምንድን ነው ያለው፣ ፉፉ ማደግ አለብህ፣ ገና ልጅነትህ አለቀቀህም፣ አስተሳሰበህ እንደ ልጅ ነው እያለው ይመስለኛል። ወይም ደግሞ ወደፊት ለልጆቻችሁ ይሆናል ነው አይመስለኝም። ነው እንደዛ ሳይሆን እንደ ህፃን ነው የሚያረጋችሁ። ገና ተጫውታችሁ አላደጋችሁም፣ ገና ይቀራችኋል አይነት ነገር መሰለኝ። ለፍቅር የህፃን መጫወቻ ለእሱ ደግሞ ወተትና ጡጦ የሰጠው ማለት ነው። ግን እንዴት አስቦት እንደመጣለት እኔ እስካሁን ድረስ ጥያቄ ሆኖብኛል። ማለት ካልጠፋ ካልጠፋ ስጦታ ካልጠፋ ነገር አስቦ አስቦ ይሄ ነገር እንዴት እንደመጣለት የሚገርም ነገር ነው ማለት ነው እና ለማንኛውም አልታረቅህም ብሎታል። አልታረቅኩም አልታረቅህም እኔ አንተ መቼም ነው የማልታረቅህ መቼም አልፋታህም ብሎታል። እና አልታረቁም ማለት ነው። ስጦታውም ብዙዎቻችን እንደገመት ነው ስልክ ወይም ሰዓት ሳይሆን እንዳሳይኋችሁ ይሄ ነው ስጦታው ማለት እና ብዙዎቻችሁ የሁለቱም መታረቅ በጣም ትፈልጉታላችሁ ማለት ያው ፍቅርን ያከለ ነገር የለም እና በመሀል ፍቅር ሲሆን በሁሉም መሀል ደስ ይላል። ልክ ሌሎቹም እንደታረቁት ማለት ነው። እና አሁን ሁሉም ታርቀዋል። አይታችሁ እንደሆነ የእነ ዳንም ታርቀዋል፣ የእነ አብርሽም ታርቀዋል። እነ ሀይሜን ፍቅር ላይ ናቸው አሁን በጣም እያስቸገሩና እስካሁን በጸብ ያሉት እንግዲህ ፍዋድ እና ፍቅር እንደዚሁም ደግሞ ብሩክ ነው። እንግዲህ በጸብ ላይ ያሉት እነሱም ደግሞ እንደሚታረቁ ተስፋ እናደርጋለን። ፉፉ ግን ሳስቡ ሳስበው የመታረቅ ዓላማ ራሱ ያለው አይመስለኝም። ምክንያቱም ይቅርታ ይላል፣ ቻንሱን ይሰጠዋል፣ ግን አይጠቀምበትም ሁሌ ይቅርታ ይላል። ኦኬ ይህ ልጅ ተመልሷል፣ ይህ ልጅ ከልቡ ነው ብለው ይቅርታ ሲያደርጉት ጭራሽ እሱ ሌላ ጥፋት ነው የሚያጠፋው። እንግዲህ ዛሬም ተጸጽቻለሁ፣ ይቅርታ አድርጉልኝ፣ ከዚህ በኋላ አልበድላችሁም ብሎ እሺ ብለው እነሱም በቃላ እሺ ብለው ጊዜ ቢሰጡት እሱም መጥቶ ድጋሜ ሌላ ነገር አድርጓቸው ሄዷል ማለት ነው። ግን ፍቅር እዛ የዛሬው ስጦታ ያናደዳት አይመስለኝም። በጣም ነው ፈታ ያለች፣ በጣም ነው ያሳቃት። ማለት የምር እንዴት እንደመጣለት ምን ሲሆን እንዳሰበው እንደዛ አይነት ሀሳብ እንዴት እንደመጣለት አላውቅም። ማለት ሰው ያስባል ቀላል አያስብም። እና ለማንኛውም አልታረቁም ማለት ነው። ወደ ገደለው ስገባ አልታረቁም ጭራሽ አይደለም። የመታረቅ ፍላጎት ራሱ የለውም ፉፉ ማለት ነው። እና መቼም ነው ማለት ፋታ መቼ አልታረቅህም ገና አሳይሃለሁ ብሎ ጭራሽ እየዛተበት ነበረና፣ ይሄ ብቻ ሳይሆን ከዚህ የበለጠ ነገር ራሱ ገና እያደረገ እንደሚያናድዳቸው የሁለቱን አብሮ መሆን ሳይለያይ እረፍት እንደማያገኝ ወይም እረፍት እንደማይሰጣቸው ነው ሲናገር የነበረው። ስለዚህ ቡሪክና ፍቅር ተስፋችሁን ቁረጡ። ይሄ ልጅ ሊፋታቸው አይችልም ማለት ነው እና ይቅርታ ያለው ውሸቱን ነው። እነሱን እንዲመጡለት እነሱን ማግኘት ስለፈለገ እና ይህንን ስጦታ ሊሰጣቸው ስለፈለገ እንጂ የምርም ጥፋቱን አምኖበት ተጸጽቶ፣ እነሱን ይቅርታ ለመጠየቅ አልነበረም ማለት ነው እና ለማንኛውም ፍቅርን ፈታን ያደረጋት ታ አድርጓታል። ስጦታው ብዙዎቻቸውን ግን እንደሚያስቅ ተስፋ አደርጋለሁ። የዛሬው ያናድድ ምቅርስ አድርጉልኝ ና ያዝናናል። እና እንደዚህ አይነት እንደዚህ አይነት ቪዲዮ ከሆነ ሁሌም አድርጋቸው። እውነት እንደዚህ ያዝናና ከሆነ የምታናድዳቸው እኛም እንፈልጋለን። እንደዚህ የትናንት ነው ቪዲዮ ነው። ይህን ያስቀየመኛ ተናድጄበት ነበረ። ነገር ግን እንደዚህ አይነት ቪዲዮ ዛሬው ተመችቶኛል። ለኔ ደራሴ ማለት በቃ ያዝናናልም በቃ ፈታ የሚያደርግ ቪዲዮ ነው። ስለዚህ የዛሬው ተመችቶኛል። ፉፉዬ ይመችህ ማለት ነው። ይመችህ። በነገራችን ላይ አድናቂ ነኝ። ትናንት አናደኛል በትናንትናው ቪዲዮ እንጂ እኔ በጣም የሚመቸኝ ልጅ ነው ማለት ነው ፉፉ ማለት እና ላቸዋለሁ። ይቅርታውን አላደረገለትም ወይም ደግሞ ይቅርታ የጠየቀው ከልቡ አይደለም። ድጋሚ ለመበደል ድጋሚ ለማናደድ ነው ማለት ነው እና ፍቅርን ቀጥሯቸው ላግኛችሁ ብሎ ያላቸው ይሄ ስጦታ፣ ይሄን ስጦታ ለመስጠት ፈልጎ ነበር እንጂ የምርም ተጸጽቶ አልነበረም። ለዛማ፣ ስለዚህ አሁንም አልታረቁም ማለት ነው። ሊታረቀው ሳይሆን የመጣው እንዳልኳቸው ስጦታውን ሊሰጠው ነበረ ይሄ